ዳኒና የጽጌ ባል ተገናኙ ማለት ነው። ተገናኝቶ ምን አደረጉ? ምንስ አወሩ? አብረን እናያለን። ውድ ቤተሰብ ላይክ አደረጋችሁ፣ ሼር ያደረጋችሁ በቀኝነት ገባ እንድትሉ እቤቴ በአክብሮት እጠይቃችኋለሁ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንደናችሁ አማናችሁ ወይ? ሰላማችሁ ብዝት ይባልልኝ። ሰላም ለሀገራችን፣ ሰላም ለናንተ ተመኘው። ኢንሻአላ፣ ወደ ጉዳይ ጎራ ለባል እስቲ ማን ቤት ነው ጎራ የሚለው? ወደ ጽጌ ቤት ወደ ዳኔም ቤት ዳስሽ ነበር ወደ ደረሱ፣ ምን ላይ ደረሱ ብዬ ጎራ ሲል ዳኔና የጽጌ ባለቤት ተገናኙ ማለት ነው። እውነት ለመናገር ለባልነት ብቁ የሆነ ጀግና ሰልካካ ባነው ማለት ነው። እውነት እውነት እውነት ያርግልሽ ነው የሚለው ማለት ነው። ግን የአብይ ወንድም ነው እንዴ? ይህንን ጠርጥር ያለው ለአብይ ወንድም ካለው የአብይ ወንድም መሰለኝ ንግግሩ፣ መልኩም፣ ሁሉም ነገሩ የአብይ ዘም ዝምድና አለበት ይመስለኛል። ወይ እውነት ወነት ለመናገር አብይን ይመስላል ማለት ነው። ዛሬ እንግዲህ የጽጌ ባልና ዳንኤል ተገናኝቶ የጽጌ ባል እንግዲህ በስነ ስርዓት መክሮታል ማለት ነው። እንግዲህ ዳንኤልን ተዋንት ልጅነት ነው፣ በቃ ልጅነት ነው የሚታይብህ። በቃ እንደዚህ የምታወራ እንደዚህ የሚሆነው ድሮ እንደፈለግኩናል ካሁን በኋላ ግን በእኔ ላይ ነው የመጣኸው ብሎ አስጠንቅቆታል ማለት ነው። እንደውም ጋርዱም ሊመታው ነበር እጁን ጠምዝዞ ስንት ነገር አድርጎ እንደው ከቪዲዮ ጀርባ የተመታ ይመስለኛል። እዚ ጋ እጁን ሲጠምዝዘው ጎትቱ ሲጎትቱ ጽጌ ደግሞ በአፍንጫው እጁን ስከት እጇን ሆ ምንም ብሆን ምንም ብሆን እንኳን አንድ ዛፍ ማለት ነው በጢዳ አስር ቁጭ ብሎ ሰው ሲነሳ ምንድነው አይንካሽ ብሎ ዱዓ አድርጎ ይነሳል ተባለ። እንደውም ምንም ብሆን ዳንኤል ብዙ ቀን አሳልፋቸዋል። እንደዚህ ጊዜው ተመቼኝ ብለሽ እንደዚህ ማድረግ የለብሽም። ሀራ መሌክ እኔ በጣም አልተስማማኝም ጽጌ ያደርሽ ለክሽው ነገር የሰጣሽው መልስ ማለት ነው። ግን ኢጤፍ ድርቡን ደግሞ ያንቺን ዲሌት የሚያረግ ንግግር ያንቺ ባል አዲሱ ባልሽ ተናግሯል ማለት ነው። ምርጥ ንግግር ነው የተናገረው። በቃ ዳንኤልን እንደ ምክር ነው የመከረው እንጂ ምንም ነገር እያለው ነገር የለም ማለት ነው። አንቺና ግን ዳንኤል የምትታሳ የምታሳዩ ተረካ ጥሩ አይደለም ማለት ነው። እውነት ትልቅ ሰው ማ ይኖር ትልቅ ሰው ባይኖር ትንሽ ሰው ጨርሶ ይሳሰት ነበር፣ ነገር አመጣ ያመጣ ነበር ነገር ያበላሽ ነበር ማለት ነው። ትልቅ ሰው መኖር ጥሩ ነው ማለት ነው። አሁን በሶስታቸው መሀል ይሄ የጽጌ ባል ባይኖር በቃ ያኛው ዳኔን እንዲመታ ነው። ጽጌ ተባብራለች መታ ነበር። ግን የጽጌ ባልግን እናመሰግናለን። እውነት ትልቅ ሰው ነው። ለአንተ ጽጌ ሳይሆን የሚገባ እንዳንተ ትንሽ ረጋ ሰከና ያለ ሰው ነበር የሚያስፈልገው። ጽጌ ትንሽ ቅዥ ቅዥ ብላ የወደፊትም አንተን ታስቸግርሃለች ይመስለኛል። እውነት እናንተ አይመስላችሁም ጽጌና የጽጌ ባል ብዙ ጊዜ ይኖራሉ ትላላችሁ? እኔ እንጃ እኔ እንጃ። ግን ሁሉም ነገር ቻል ካረጋት ማለት ነው። አንድ የተናገረው ጥሩ ነገር አለ ማለት ነው። ግን ሁሉም የተናገረው ጥሩ ነገር ነው። ግን ለዳኔ ቦታ የከፈተለት ነገር ነበር። ዳኔ ከሰማ ማለት ነው። ምንድነው ያለው? ስራውን አብራችሁ ልሰሩ ትችላላችሁ ብሎ ነበር። ጽጌ ደግሞ ቅንቅና አረጋት ማለት ነው። አብሮ ስሩ ብሎ እንደውም ለዳንኤል ከፈቀደለት ይሄ ሰውየ ሰላም አለው ማለት ነው። ውስጡ ንጹሕ ነው ማለት ነው። አንዳንድ ሰው ብሎ በቃ ከሱ ጋር ድርሽ እንድት አልፈልግም እንዲ እንዲ እንዲ አላላትም ማለት ነው። እንዲ ላደሞ ያደረገችው ኡሳናት ማለት ነው። ኡሱ እንደው የመጀመራ ነው ንግግሩ ልብ ብላችሁ ከሆነ ስራውን አብራችሁ እንዲሰሩ አብረን ከስራ እንደዚህ አብረን የምንሰራ ነበር። ዳንኤል እንደዚህ ያደረገ እንደዚህ ብላ ነው ያጀመራችሁ። እኔ ነገሩን ቢገለብጠው እንደዛ ነው ብላ ያጀመራችሁ። ብዙ ነገር አባላሽተዋል። ድሮ በቃ አብረን ነበር ቢዶ ምንሰራ ምናምን ምናምን። ብዙ ነገር አብራችሁ አድርጋችኋል። ለምን ትዋሻለሽ? ስለዚህ ይልቅ ይሄ ባልሽ በደንብ ነው ሲነሲራት ያለው ባል አገኝተሻል። እንደሱ ረጋ ብለሽ ሰከን ብለሽ ከባልሽ ጋር ቀጢ ነው ሚለሽ። ዳንኤል ደግሞ ሰከን ብለ አረፍ ብለ ወደ ቤት ግባ። እውነት ለመናገር ጽጌ፣ አንድ ሴት ልጅ ሲደርስባት በደል ያሳዝናል ማለት ነው። በጽጌ ግን ተደጋጋሚ አንቴ ያደረከባት ነገር እኔ አሳዝኖኛል ማለት ነው። በጣም ነው የቀለድ ከባድ የነበረው ጽጌ ለዚህ ትበቃለች። አስብ አታውቅም ማለት ነው። እውነት ለመናገር ዳኔል ዋናይን እንደሚና ፈላ በቃ ዱባይ ለሰርግ ሄዶ ነው ውሳኔ ያስለቀሳት። ይሄ ብቻ ለሳ አንቴን ለመጥላት በቂ ነው ማለት ነው። እንደኔ እንደኔ ማለት ነው። ስለዚህ አሁን ልጁ ሲይዘው ምን አለ? ፍቅር ነው እንደዚህ የሚያደርገኝ ፍቅር። አንድም ቀን ከጽጌ እኔ እንጃ ፍቅር ይዞሃል ብዬ አላልም። ፍቅር ያዘው ሰው እንደዚህ በአንዴ ሴትን ልጅ አውርዶ ዝቅ ያረጋትም ማለት ነው። ዝቅ በቃ ዝቅ ፍቅር ላከፊ ከጽጌ ፍቅር ካለ እንደውም ያዛደርግህ ነበር ማለት ነው። ምንም እንደሌላችሁ ነገር ነው ያደረካት ማለት ነው። ገፍተሃታል። እሷ ደግሞ ያ የገፋሃት መሰለኝ አጋጠማ አሳልካካው ማለት ነው። ይኸው ወንድምህ ታላቅ ወንድም እየመከረህ ነው። የጽጌ ባል ታላቅ ወንድምህ ነው። እንደ ታላቅነት እየመከረህ ነው ማለት ነው። ለአንተ ሌላ ያውጣልህ። ለቀቅ ለቀቅ አርጋ ጽጌን ይላል ነው እውነት ለመናገር። ጽጌን ለቀቅ ብታረጋት ነው ጥሩ። አሁን ከኔ ነው የምትጋፋ ብሎሃል። ትክክል ነው ያለው። አንድም ነገር የተሳሰተ ነገር የለም፣ ንግግር ግን። አሁኑም ደግመ ደጋግማ እሱ ህይወት ውስጥ አትግባ ማለት ነው። ከጽጌም ህይወት ውስጥ ውጣ ማለት ነው። በቃ ጽጌ ዝንጥ ብለህ አባት ነበር። አሁን ዝንጥ ብላ እንደው ሆባይና አልገረፈችህም፣ እንጂ እንዴት እንደሚቆላት አይታወቅም። እንደዚህ አታርጊ ጽጌ፣ ሰከንበ ይዋ። ከዳኔም ብዙ ጊዜ ብዙ ነገር አሳልፋችሁ ሊሆን ይችላል። እኔ በመጣው ጊዜ ግን አንድ ቀን ደስታ፣ አንድ ቀን ለቅሶ፣ አንድ ነቀ ቀን ምናምን ነበር እያየሁት ማለት ነው። ሰው ያየው ነው የሚፈርደው። እውነት ለመናገር ጽጌት አሳዝነኝ ነበር። እንደውም ጽጌ ዘመድ የላትም መሰለኝ። ይሄ ልጅ እንዴት ነው የሚጫወትባት? እንደውም ጽጌን በሆንኩ ብዬ ያልኩበት ጊዜ አለ ማለት ነው። ይመቻችሁ። ያጽጌ ባልኪ በጣም ነው በጣም ነው በጣም ለሴት ልጅ የሚመችባን ነው ማለት ነው። እውነት ለመናገር ለእናንተም ላላገባችሁ እንደሱ ሰከና ለሰልካካ ባልስጣችሁ ብያለው። ይሄን ዱዓ ሲያደርግ ላይክ ላረገልኝ፣ ሼር ላረገልኝ፣ ኮመንት ላስቀመጠልኝ ብቻ ዱዓዬ ይድረሳው ማለት ነው ለሌላ ምንም ድርሽ እንዳይል ተስተዋይ ድርሽ እንዳይ። እንግዲህ ይወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።